በከተማዎቹ የሚስተዋለውን የስርቆትና የእገታ ወንጀል በተቀናጀ መንገድ መታገል እንደሚገባ የአማራ ክልል ሰላምና ጸጥታ ቢሮ አመላክቷል። ወንጀሉን የሚፈጽሙ አካላትን እንደማይታገስ የገለጸው ቢሮ በዚህ ትግል ህብረተሰቡ ተሳታፊ እንዲሆንም አሳስቧል። ሰለሞን ዘመኑ ዝርዝራለሁ። በዋናነት በከተሞች የሚፈጸሙ የስርቆትና የሰው ማገት ወንጀሎችን ተከታትሎ እርምጃ በመውሰድ አካባቢዎቹ ሰላማዊ እንቅስቃሴ እንዲኖራቸው እንደሚሰራ የአማራ ክልል ሰላምና ፀጥታ ቢሮ ገልጿል። የቢሮ ኃላፊ ዶክተር ሼቱ የሱፍ እንዳስረዱት ድርጊቱን የሚፈጽሙ አካላትን ተከታትሎ በቁጥጥር ስር በማዋል ሕጋዊ እርምጃ እንዲወሰድ በመደረግ ላይ ነው። አሁን ከፋ ብሎ የሚታየው ከተማ ላይ እገታ ነው። እንደገና ደግሞ በቡድን ሆኖ ሀብት ያለውን አጥንቶ ወስዶ አንድ ሚሊዮን ብር፣ ሁለት ሚሊዮን ብር ለመቀበል ሁኔታዎች ከፍቶ እናገኘዋለን። ይህንን በተመለከተ ከጊዜ ጊዜ መሻሻል አለው። ከዚህ በፊት ሰዎች ታግተው አይገኙም ነበር፣ አጋቹም አያገኝም ነበር፣ ገንዘብ የወሰደውም አያገኝም ነበር። አሁን በጣም በርካታ ስራዎች እየሰራ ነው። እዚህ ባህር ዳር ከተማ ብቻ ባለፈው መጋቢት ወር ወደ 32 የሚሆን አጋጅ ተይዟል፣ 32 የሚሆን አጋጅ ተይዟል። በጥናት ነው የተያዘው። ገንዘብ ቀምቶም አያመልጠንም ባንክም ላይ ተከታትለን እንይዘዋለን። ብቻም አይደለም ሰዎቹም እንይዛቸዋለን። በሌላ መንገድ ደግሞ ህብረተሰቡም ደግሞ የማጋለጥ ጀምሯል። አሁን ሰዎች በነፃነት ያለ ስጋት እንዲኖሩ በማድረግ የስርቆትና የእገታ ድርጊት ከሚፈጽሙ አካላት አካባቢዎች እንዲጸዱ ትኩረት ሰጥተን እንሰራለን ነው ያሉት ዶክተር እሸቱም ከተማ ውስጥ የተልከሰከሰውን ከተማ ውስጥ እየደፈጠ የተለያየ ወንጀል የሚፈጽመውን እያደን እየመዘዝ እናወጠዋለን ህብረተሰቡም እያገዘ ነው በዚህ ተጠናክረን ከቀጠል እናጸደዋለን የሚለውን መውሰድ እንችላለን ማንም በላቡና በልፋቱ ልክ ነው መኖር የሚገባው ያሉት ቢሮ ኃላፊው ከጸጥታ አካላት ጋር የነቃ ተሳትፎ የሚያደርጉ የህብረተሰብ ክፍሎች ባሉባቸው አካባቢዎች ድርጊቱን መቆጣጠር እንደተቻለም ገልጸዋል ከአካባቢ አካባቢ ከሰው ሰው ልዩነቶች አሉ በድፍረት የታገለ አካባቢ አካባቢውን አስከብሯል ራሱን አስከብሯል እጅ የሰጥ አካባቢ በሌባ ተጠቅቷል፣ ተዘርፏል፣ ተጎድቷል። ዛሬ እሱን ዘርፎ ከሆነ ነገ ጎረቤቱን ይዘርፋል። ስለዚህ ዛሬ ጎረቤቱን ሲዘርፍ ዝም ካለ ነገ በሱ ላይ የማይመጣበት ምክንያት ስለሌለ ህብረተሰቡ ይህንን ተጋግዞ ተባብሮ ከመንግስት ጋር ሆኖ ሌብነትን ማጽዳት አለበት። በላቡና በወዙኑ መኖር ያለበት። በሰው ሀብት መክበር የለበትም በሰው ገንዘብ መክበር የለበትም በመሆኑም ከማህበረሰቡ ሴት ያፈነገጠንና ክብርን የሚነካ እንዲህ አይነቱን ድርጊት አስፈላጊውን ህጋዊ እርምጃ በመውሰድ የዜጎችን ደህንነት የማስጠበቅ ኃላፊነት አለብን ያሉት ዶክተር እሸቱ ማህበረሰቡም ይህንን አጸያፊ ተግባር በተለያየ መንገድ እንዲታገለው አሳስበዋል ይህንን በጽናት መታገል ፊት ለፊት መታገል አማራጩ ከትግል ውጭ ሌላ እንደሌለ በማመን የአካባቢያችን ሰላምን ለማረጋገጥ በሚደረገው እንቅስቃሴ ህብረተሰቡ የበኩሉን አስተዋጽኦ ማበርከት አለበት። የምንለመው እንደዛ ስንሆን ነው። ሰላም የሚከበረው እንደዛ ሲሆን ነው። ዲሞክራሲ የሚመጣው እንደዛ ሲሆን ነው። አንዱ ሌላው የሚያከብረው እንደዛ ሲሆን ነው። አለዛ የጉልበተኛ ሀገር ይሆናል።